ሰላም፣ ዶክተር ትንሳኤ ነኝ። በዚህ ቪዲዮ ላይ የጥፍር ፈንገስን ለማከም የሚረዱ ሁለት ቀላል የቤት ውስጥ መፍትሄዎችን ላካፍላችሁ። ብዙ መድኃኒቶች ቢኖሩም ዶክተሮች ጥፍሮን ለማስወገድ ሊመክሩ ይችላሉ። ይህን ከማድረገው በፊት የምነግራችሁ እነዚህን ቀላል የቤት ውስጥ መፍትሄዎች ይሞክሩ። ምናልባት ጥሩ ውጤት ሊያመጡ ይችላሉ። እናም ጥፍሮን ማስወገድ ወይም ለጉበቶ ጥሩ ያልሆኑትን እና የጎንዮሽ ጉዳቶች ያላቸውን ኃይለኛ ጸረ ፈንገስ መድኃኒቶችን መውሰድ አይኖርቦትም። የቤት ውስጥ መፍትሄዎች ካሉን ለምን እነዚህ ሁሉ ኬሚካሎች እንወስዳለን? የመጀመሪያው መፍትሄ የአፕል ሳይደር ኮምጣጤን መጠቀም ነው። አንድ የሾርባ ማንኪያ የአፕል ሳይደር ኮምጣጤ ከአምስት እስከ ስምንት ጠብታ የሻይ ዛፍ ዘይት ወይም ቲትሪ ኦይል ጋር ይቀላቅሉ። የሻይ ዛፍ ዘይት ከሌሎት ጥሩ ጸረ ፈንገስና ጸረ ተዋሲያን ባህሪያት ያለው ሌላ አስፈላጊ ዘይት ይጠቀሙ። በጣም ጥሩ የሻይ ዛፍ ዘይት ነው። ለዚህም ነው የምመክረው። ይህንን በመደባለቅ ጥጥ በመጠቀም በቀን ከስድስት እስከ ስምንት ጊዜ በፈንገስ በተጠቃው ጥፍር ላይ ያድርጉት። ይህ ይረዳውታል፣ ነገር ግን ጊዜ ይወስዳል። አንዳንድ ሰዎች በአንድ ወር ውስጥ ውጤት ያገኛሉ፣ አንዳንድ ሰዎች ደግሞ የበለጠ ጊዜ ሊወስድባቸው ይችላል እና እስከ ስድስት ወር ሊደርስ ይችላል። ነገር ግን በጣም ውጤታማ ነው እና በእርግጠኝነት ብዙዎችን ይረዳል። ሁለተኛው መፍትሄ በጣም ፈጣን ነው። በሰባት ቀናት ውስጥ ውጤቱን ያዩታል። ከሰባት እስከ አስር ቀናት ይጠቀሙ እና በጣም ጥሩ ውጤት ያገኙበታል። ይህን ለማድረግ በረኪና ይጠቀሙ አዎ ቀላል በረኪና ጣቱትን ማጽዳት በጣም አስፈላጊ ነገር ነው ሁሉንም ቆሻሻዎች ካስወገዱ በኋላ በጆሮ ማጽጃ በመጠቀም በፈንገስ የተጠቃው ጥፍሮት ላይ በረኪናውን ከሁለት እስከ 5 ደቂቃ ያቆዩት ከዛ በኋላ ያለቅልቁትና ይህንን የሚያደርጉት በቀን አንድ ጊዜ ከሰባት እስከ አስር ቀን ያህል ይጠቀሙ ውጤቱን ያዩታል በጣም ቀላል ና ውጤታማ ነው ነገር ግን ክፍት የሆነ ቁስል ካለቦ ይህን አይጠቀሙ። ሌላ ሊጨምርላችሁ የምፈልገው ነገር የጥፍር ፈንገስ ካለቦ ይህ የሚያመለክተው የሰውነቱ በሽታ የመከላከል አቅም መቀነሱን ነው። ታዲያ ለዚህ የተመጣጠነ ምግብ መመገብ ይኖርቦታል። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ ይሆኑ። ሰላም ለእናንተ ይሆኑ።